በእድሜ ሳይሆን በጥበብ በጥበብ። አንተስ? አለ አይሰማም። አንተ የምታውራው እንዴ? አሎ ሰማለህ? አሎ አሎ። ራስ እሺ በቃ አዲስ ስልኩ ብዙ ልኝ እየጋለ አስቸግሮኝ ነው። አንድ ሁለት ቴራ የሚሆን እንደምን አላችሁ? እንዴት አመሻችሁ ወገን? ወገንታስ ሁሉ ሰላም ነው? እ ሰላም ነኝ። የክርስቶስ ፍጹም ሰላም በእኔም በእናንተም ላይ ይሁን። እንዴት አላችሁ? ደግሞ ታብታብ አርጉ ታብታብ አርጉ ነው አለን። አንት እሺ አለን፣ ይመስገን። ብሩስኪ ይመስገን። እንኳን ደህና መጣ፣ እንኳን ደህና መጣ። አንት እሺ። የክርስቶስ ጸጋና ሰላም ከአንተም ጋር ይሁን። እሺ፣ ተሙ ሰላም በለን ዮሐዴ፣ ከዛ በኋላ ልደት ተሙ ቀጥል። እሺ ተሙ፣ ትንሽ ድምጽ አለ ያለው። እሺ ችግር የለው፣ ችግር የለውም። እሺ ዋዲ ሰላም በለ። ኦኬ፣ ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። በክርስቶስ ክርስቲያን፣ በወልዱ ወለደ ብርሃን፣ በመንፈስ ቅዱስ መንፈስ መንፈሳዊነት የተሰኛችሁ ክርስቲያን ወንድምቶቻችን እንዲሁም ፕሮቴስታንት ወገኖቻችን ሁላችሁንም ሰላም ብያለው። እንዴት ናችሁ? እንዴት አው? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዋዲ እንዴት ነህ? ሁሉ ፒስ እግዚአብሔር ይመስገን። አለን አለን አለን አለን እግዚአብሔር ይመስገን። እንኳን ደህና መጣ። ልደት ሻ ካለ ሰላም በለን፣ ድምፅ ከሌለም ያው ካረበሽ። አይ ቲንክ ልደት ጋም ድምፅ አለ መሰለኝ። እሺ፣ ስለዚህ መኩ እየሳብኩህ እኮ ነው። ኔትወርክ በጣም የተመታ ነው መሰለኝ። በጌታ መኩ ሲገዝት ላክ እየሳብኩ እኮ ነው እየገባህ አይደለ እሺ የኔ ድምጽ ይሰማል አይደል አንዴ ቆይ የመኩ ኔትወርክ በጣም አስቸጋሪ ሆኗል በመቤት እሺ ጋይስ በደንብ ታብታብ አድርጉ ምናምን ነገር የኢህአዴግ መዝሙር መክፈት ትችላለህ እንዴ እኔ ያኛው ስልክ እቺ ቴክኖ ደቅሳለች። እሺ፣ ልቅፈት አንድ መዝሙር ደስ ያለ። እስከዛ ድረስ ጋይስ አሁን አንተሽ ቀደም ያለው ነገር ላይ ታፕታቡን በደንብ ከፍ አድርጉት፣ እናም ነገር ሼሩንም በደንብ ከፍ አድርጉት። ጀስት ሪፍሌክት የምናደርጋቸው ብዙ ሀሳቦች ስለሚኖሩ እግዜር በረዳና ባገዘን መጠን አሁን ቀደም አንተሽ ያለው ነገር ላይ ቀለሜ ልክ ምንድነው አንተ እየጋላ እየጋለ አስቸግሮኛል ያለው እየጋለ አስቸግሮኛል አለ። ጀግና ዮሀዲ ባይዘው። በጣም ያው እኛ ኢትዮጵያ ውስጥ ብንኖርም አትሊስት በላይፍ ስታይል ደረጃ አንድ የምናውቀው ነገር አለ። ውጭው አለም ላይ አትሊስት ቀለሜት ሀገር እንደሆነ አላውቅም። ኒውዚላንድ ነው የሰማሁት ኦር ሰምቲንግ። ብቻ የትም ሀገር ይሁን ከሀገር ውጭ እንደሆነ መረጃው አለ እና ውጭ ዓለም ላይ ለምሳሌ ስልክ ስትገዛ ምናምን ነገር፣ ውጭ ያላችሁ እህቶችና ወንድሞች ልታስተካክሉኝ ትችላላችሁ ኮመንት ላይ። አይ ቲንክ ስልክ ራሱ ተገዝቶ በክሬዲት ሰዎች ስልክ ምናምን ገዝተው አይ ቲንክ አይደለ በስድስት ወር ምናምን መክፈል የሚችሉበት ኦፕሽን አለ አይደል? ጋይስ እስቲ ውጭ ያላችሁ ወንድሞች እናቶች ኮመንት ላይ ያሳውቁኝ እስቲ። እሱ እሱ ብቻ ሳይሆን የነበረህን ስልክ መልሰህ አዲስ ስልክ ተሰጥቶ ብር መጨመር ትችላለህ። ከሱ ነው ያውን ሰዎች ለምን እንዲያደርጉ ምናምን ነገር ያደርግለት ቀለሜ እንግዲህ በግርግር ምናምን አዲስ ስልክ እንትን ማለት ፈልጎ ከሆነ የራሱ ሙድሮ ግን፣ አሁን በቃ እንደው እግዚአብሔር አገልጋይ ነኝ እረኛ ነኝ ከሚል ሰው እንደዚህ አይነት ውሸት በቃ ምን ያደርጋል። በቃ እንዴ፣ አትሊስት እኮ አልፎ አልፎ ወንድ ልጅ ቆፍጠነ ሲል ነው አይደል? እንዴ፣ ምንም ቢሆን ወንድ ልጅ ቆፍጠነ ሲል ነው የሚያምርበትና እንደው በቃ ያሰተኛ ነቢያቶች አይደሉ። ይሄ ኮመንት ላይ ራሱ ለስልክ ክሬዲት የሚል እያየሁ ነውና፣ ለስልክ ኢቭን ሰዎች ራሱ እንደዚህ አይነት ነገር እንትን አይሉምና፣ ውጭ ዓለም ውጭ ሀገር ያለ ሰው እንግዲህ እንደሰማሁት ከሆነ ከወጣም ደግሞ የተወሰነ ዓመታት ሆኖታልና ስልክ እንኳን ራሱ አውጥቶ ምናምን ነገር ቢጠቀም እንቸገራለሁ። ከዚህ በፊት ሿሿ የሰራው ያ ዶላር አለ መቶ ምናምን ሺ ዶላር ለክምና ብሎ የወሰደው ከዛ ላይ እንኳን እንዴት ቀነሰ? ስልክ አትገዛ? እንደ ሀሰተኞቹ ሀሰተኛ ነቢያት እንደሚባሉት ያው አንተ በጣም የምታደንቃቸው በእርግጥ አንፈርድብም የቲቪ ጆሹዋ አድናቂ ስለሆንክ ከሱም ሸዋ ነበር በጣም ህዝቡን የሚሰራው እና ስልኬ ጋለብ ምናምን ያርገለ። እኔ ሸዋ ችግር የለውም ሰውን ብሸውድ ምናምን ግን እንዴት አንድ ስልክ እንኳን አፎርድ ማድረግ ያቅታል? አንተ በጣም ሸ የምኮን እውነት እሱ ቢቀር እንኳን ሰው ፊት ወጥተህ ከምትናገር እንደተባለው በስድስት ወር ሊሆን ይችላል፣ በአንድ አመት ክሬዲት እንዴት ስልክ እንትን ማለት ያቅታል? እንዲ ከእግዚአብሔር አገልጋይ በእውነት ያህ አይጠበቅም። ይሄ በፍጹም በፍጹም ከእግዚአብሔር አገልጋይ አይጠበቅም እና ስልክ ይግላል ቤት ጠቦኛል ትላለ፣ አሞኛል ትላለ። አረ እኔ እንደው ጋይዝ አሁን ደግሞ ዶክመንተሪም ሊሰራ ነው አሉ አይደል? አንድ የሆነ ቪዲዮ እያየሁ ነበር፣ አልቻልኩም። የቀለሜ የህይወት ታሪክ ዶክመንተሪ ሊወጣ ነው አሉ። ገድለ ቀለሜ። አዎ ብዙዎቻችን የምንማርበት ይሆናል። በዛ ላይ እርምያሳትን ተንፍሱ ተነስ የተባለበት ሁሉ አይቀርም አንዳንዱ ዳዊቴ እያለው ነው ራሱ ጭራሽ። ዳዊቴ ጠላው ወይ ዳዊቴ ማን ነበረ? እኔና ደጀነ ቸግሮናል የሚለው ትዛለኝ። እኔና ደጀነ ቸግሮናል አሞናል ያለው ትዛለኝ። አይ፣ እሱ ብቻ አይደለም። እኔ አሁን ቅድም የተለቀቀ ቪዲዮ ላይ ያየሁት ነገር የዋህዴ መዝቡር እንትን ስኪል ትንሽ እንሳቅ ብለን ነው ጋይስ፣ ያየሁት የዋህዴ ያስተወለቀው ቪዲዮ ላይ፣ አይ ቲንክ አንተም ኮሜንት አድርገህበታልና፣ እኔ በተወለድኩበት ቀን ራሱ እናት ያየችው ነገር አለ። እርሱም ዶክመንተሪው ይካተታል ብሏል። ዋው! በጉጉት ነው የምንጠብቀው። ቀለሜ ሲወለድ ምን ታይቶ ይሆን? ሜቢ እንትን ታይቶ በግመል እግር ወልዳ ነው የሚሆነው። የቲቪ ጆቹ እግሩ ራሱ የግመል ኮቴ ነው የመስለው። ላም በግመል ተወልዶ ነው የሚሆነው። እንትን አስመስለው ጌታችን ሲወለድ እነዛ የጥበብ ሰዎች ኮከብ ነበር አይደል የመራቸው። ቀለሜ ሲወለድ እናቴ ትልቅ ምልክት አይታለች ብለዋል። እንግዲህ ዶክመንተሪው እስኪለቀ እኛ ራሱ በጉጉት እየጠበቅን ነው ጋይስ። የአመቱ ያበደ ዶክመንተሪ እንደሚሆን ጥያቄ ነው ጋይስ። እንዴት ትጃጃላላችሁ በዚህ ደረጃ? እኔ እኮ ጴንጤዎች ናቸው። እንዴት ትጃጃላላችሁ በዚህ ደረጃ? እንዴት ሰው በዚህ ደረጃ በጠራራ ጻይ ሿሿ ይሰራቸዋል እንዴ? እንዴ ቀለሜ እንዲህ የሚሸውዳችሁ ከሆነማ ከሱ በላይ አራዳ የሆኑት እነዚህ አሰተኛ ነቢያትማ ምን ያህል ሿሿ ይሰሯቸዋል። በጣም ያሳዝናል። እና ኤኒዌይስ ቀለሜ ያድርግልህ ብለናል ይ ስለ ቲቪ ጆሹዋ ግን እንዳይረሳ ማን አንተ እሱ የእግዚአብሔር ነቢ አይደለም ያልከው በፍርድ ወንበር ፊት ትቀርባለህ ብሏል። እኔ በጣም ነው የሚገርመኝ። አንድ ወንበዴ ሰውዬ ስንት ሴቶችን የደፈረ ሰውዬ ኦኬ እሱን ተቸህ ብለህ መንፈስ ቅዱስም ጭምር የተሳደበ አክ እውነተኛውን መንፈስ ስላልሆነ ቢሰድበውም ጉዳያችን አይደለም። አክቹዋሊ እሱን ያሳሳተኝ ብሎ እስከ መናገር የደረሰ ሰውዬን እሱን ስለተቸ በፍርድ ወንበር ፊት ትጠየቃለ ብሎ የተናገረ ጀግና፣ ቅዱሳንን ግን ቁጭ ብሎ ዲስኩስ እስኪንሸራተት ድረስ ማለት ነው ቁጭ ብሎ ሲሳደብ ይውላል። ይህን አይናችሁን ጨፍኖ የሚያጃጅላችሁ ሰዎች ነው ማባይዘ ማደንቅ

ኢየሱስ ለመዳን ብቻውን በቂ አይደለም። አረ እንደዚህም ተባለ ተጨማሪው አዲስ አይፎን ያስፈልጋል። የማይግል አይፎን ለካይ አሶ ደሞ ከቱ ቴራ በላይ መሆን አለበት። ከቱ ቴራ በላይ ፕላስ ደግሞ እቺ እንትን ሳሎኗም ሰፋ ማለት አለባት። ገባ ሚስቱ ሽንኩርት